አሰላሙ አለይኩም ወረሐመቱላሂ ወበረካቱ ሰላም ሰላም ብያለሁ ቤተሰብ፣ እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዙት በልበ ያላችሁበት ለቤት አዲስ የሆናችሁ ሰብስክራይብ ደላ ምልክት መቻናትርሶ በነገራችን ላይ ሰሞኑን ቢዚ ነበርኩና አልተመቸኝም ጠፍቻለሁ ማለት ነው። እና እንግዲህ ዛሬ የመጣሁት ደግሞ በጣም ልብ የሚሰብሩ እና በጣም የሚያሳዝን ነገር ነው ይዤ የመጣሁኝ ማለት ነው። አንዳንዴ በህይወታችን ላይ እንዴት አይነት ተጽዕኖ እንደሚመጣብን አናውቅም ማለት ነው። በተለይ እንደዚህ ጣውንት ምናምን የሚባል ነገር በጣም ከባድ ነው ወላሂ ለአዚም እና እንግዲህ በምስሉ የምታዩት ማለት ነው ግብፃዊ ናትና ሁለተኛ ሚስት ያን እንዲያገባት ይጠይቃታል ማለት ነው። ከዛ ለትዳር ሲጠይቃት አይ እኔ ትዳር ሁለተኛ መሆን አልችልም ትለዋለች ማለት ነው። ለምን ሲላት አይ እኔ ሁለተኛ ሚስት መሆን አልፈልግም። ከፈለግ እኔን ማግባት ከፈለግ እኔን ፈተህ እሷን ፈተህ እኔን አግባ ትለዋለች ማለት ነው። እንግዲህ የስድስት ልጆች እናቱን ፈቶ ይችን እንዲያገባ ወሰነ ማለት ነው። ከዛ የስድስት ልጆች እናት ፈቶ ይችን አገባ ማለት ነው። ግን የስድስት ልጆች እናት ግን ጥሩ ሰው ናትና ያው ልጆቿም ስላሉ እንዲያገባ ፈቀደችለትም። እንለያይም ሲላትም ምንም አላለችውም። እሺ አለችው ማለት ነው። ጠይብ ከዛ በኋላ እንደምታየት እንግዲህ ተለያዩ። ከልጅ እናቱ ጋር ተለያይቶ ከዚች ጋር መኖር ይጀምራል ማለት ነው። ገበሬ ነው፣ ያርሳል፣ ያመርታል። እና ያው እሷ ደግሞ የቤት ሚስቱ ደግሞ ልጆቿን ይዛ ቤቷ ቁጭ ብላለች። እሱ ከአዲሱ ሚስቱ ጋር እዛ ሂዶ ወሸሸው ገዳሚ እያለ ነበር ማለት ነው። እና ያው የሚስቱ ጥሩነት ያሳለፈውን ጊዜ ምናምን ሲያልፍ፣ ግን ሲያስብ ሂዶ ይቅርታ ይጠይቃታል የልጅናትን ማለት ነው ያው ልጅ ያለው ሰው መቼም ታቃላችሁ አይጨክንም። እና ይቅርታ አድርግልኝ የባክሽን ሲላት፣ ይቅርታ አድርጋለታለች። ያው ግን እዛችን የቱ ሚስቱ ጋር ነው ያለ ግን በቃ ይቅርታ እንድታደርግለትና እንዲታረቃት ይጠይቃታል። ከዛ እሷ ደግሞ እሽ ትለውና የልጅ እናቶ ታርቀው ያው እዛም እዚህም እያለ ይኖራል ማለት ነው። ከዛም እዚህም እያለ እየኖረ እንግዲህ እሷም ልጅ ወልዳለች። አንድ ልጅ ወልዳለች ማለት ነው። ይቺ ማለት ነው ሁለተኛዋ ሚስት ማለት ነው። እና ሁለተኛዋ ሚስት ምን እንዳደረገች ሊንገራችሁ ማለት ነው። ገበሬ ነው ብያችኋለሁ። እህል ያመርታለኝ፣ ፍራፍሬዎች ምናምን ብዙ ነገሮችን ያመርታል ሰውየው። እና ያንን ምርት ሲያመርት የሚረጫለ በሀገራችን አይደለም። እነዛ ነፍሳቶች እህል የሚበሉት የሚገል ማለት ነው እና ያንን ነገር የሚረጭ እቤት አለው ማለት ነው፣ መድኃኒቱ ማለት ነው። ከዛ ያንን መድኃኒት ትቀንስና በዛ መድኃኒት ሊጥ ታወካበታለች የዳቦ ማለት ነው፣ የዳቦ ሊጥ ታወካበታለች በዛ በመድኃኒቱ ማለት ነው። ለምን ያችን ሚስት ልትገል ማለት ነው። አያችሁ፣ ሴራዋ ማለት ነው። በቃ እሷ የራሷ አድርጋ ጠቅለላይ ይዛ ለመቀመጥ እሱን ማለት ነው። ከዛ ያንን ዳቦ ጋግራ ሰላጣ ምናምን ሰርታ ለልጆችህ ይሄን ነገር ይዤ ልሄድ ነው ምናምን ትለዋለች እና በቃ ከቤት ያንን ነገር ይዛ ትሄዳለች። እንግዲህ ያው ተስማምተው እሷም ሁለተኛ ሆና ያችም ደግሞ ሁለተኛ እንዳገባ ብ ተስማምተው ተቀምጠዋል ማለት ነው ከዛ ያንን ምግብ ይዛ እሱ ቤት ትሄዳለች ከሱ ቤት ያንን ምግብ ይዛ ስትሄድ ታቀርብላቸዋል ስታቀርብላቸው እሷ አልበላም ማለች። ለምን ስለምትፈራት የሆነ ነገር ታደረግብኛለች ምናምን ብላ ስለምትፈራ የምታመጣው ምግብ አትበላም ይብ ከዛ ያን ምግብ ሲቀርብ እነዚህ ስድስት ልጆች ይበላሉ። ዳቦንም፣ ሰላጣውንም እነዚህ ስድስት ልጆች ይበላሉ ማለት ነው። ከሰውየው የለም። ከዛ እነሱን አበላልታ ምናምን እሷ ወደ ቤቷ ተመለሰች ማለት ነው። ሴትየዋ ደግሞ ይሄን ነገር አልበላችም እሷ ብቻ ማለት ነው። ከዛ ባልየው መጣ። ባልየው ሲመጣ ይሄው ሚስትህ ሰርታ ያመጣችው ይሄውልህ፣ ለእሱም ከፈለች ስጭው ብላኛለች። ና ልጆች በልተዋል። ይሄ ያንተ ፈንታ ነው እንካ ብላ ብላ ትሰጠዋለች ማለት ነው። ከዛ ሰጠው። እሱም ያንን ምግብ በላ። ከዛ በኋላ ሶስቱ ልጆቹ ማታ በጠና ታመሙ። በጣም ታመሙ። ትኩሳት ነገር ምናምን ከዛ በኋላ ታመሙ። በጣም ኋላስ ህይወታቸው አለፈ። ጠይብ ህይወታቸው አለፈ ሶስቱ። ከዛ በኋላ አሁንም ደግሞ ሶስቶቹ ደግሞ ታመሙ ሶስቶቹ ታመሙና ከዛ በኋላ አሁንም እነሱ ደግሞ ጠዋት ላይ ህይወታቸው አለፈ። ከዛ ሰውየው በጣም በጣም ደግሞ ታመመ እሱ ለራሱ ማለት ነው። በጣም ታመመ። አልኮል ያህል እንግዲህ ሰባት በሉ እንግዲህ ስድስት ልጆች እና አንድ አባትዬው ሆኖ ሰባቶችም እሱም ህይወቱ አለፈ፣ በጣም ታሞ። ከዛ በቃ የግብፅ ሀገር ህዝብ ምንድን ነው በጣም ተገረመ። እንዴት ሴትዮቱ ደግሞ ለልጆቿ ይሄን ነገር አታደርግም? ምክንያቱ ምንድን ነው? በቃ ከልቅሶ እየመጣች ትደርሳለች፣ ትቀመጣለች፣ ያው ሚስት ስለሆነች ማለት ነው። ከዛ በቃ ሁሉም ተገረመና ሴትዮቱም ለምርመራ ቀረበች፣ ተመረመረች። ምንም ነገር የለባትም። ሚስቱ የልጆቹ እናት ማለት ነው። ምንም ስትመረመር ምንም ነገር የላትም ማለት ነው። ከዛ መጨረሻ ላይ እንደምታዩት በቃ ይሄን ነገርማ ጥርጣሬ ውስጥ ገቡ። ጥርጣሬ ውስጥ የገቡት ምንድን ነው? ያው እሷም ሴትየዋም እኔ በጣም ፈራታለሁ እንደዚህ እንደዚህ እንደዚህ አምጥታልን ነበረ ዳቦ እነሱም ይሄን በልተው ነው እንደዚህ የሆኑት ምናምን ብላ ስለተናገረች ከዛ በኋላ ምን አደረጉ? በቃ እንግዲያስ አንዱ አንዱ ሬሳ ይውጣና ላብራቶሪ ይደረግ ተባለ ማለት ነው። ከዛ አንዱ ሬሳ ወጦ ላብራቶሪ ሲደረግ በመርዝ በመድኃኒት እንደሞቱ ያስታውቃል። ከዛ በኋላስ እዛ ቤት ሄደው ምርመራ ገቡ። ያ ምርመራ ሲገቡ ይሄ የእንትን መድኃኒት ይሄ የእህል የምንረጨው ማለት ነው፣ ያ መድኃኒት ቤት ተገኘ። ያ መድኃኒት ቤት ተገኝቶ ያና ይሄ ሲተያይ ሰዎቹ የበሉት ሲታያይ አንድ አይነት ሆነ ማለት ነው። ከዛ ሴትዩቱ ትጠየቃለች ትያዝና ማለት ነው። ተይዛ ሴትዩቱ እቺ ማለት ነው ስትጠየቅ አዎ አለች። እንዴት አደርገሽ ሲሏት በዳቦ አብክቼ ከዳቦ ጋር ነው አብሬ ያወካሁታለች። እንግዲህ መድኃኒቱን ከዳቦ ሊጥ ጋር አብክታ ጋግራ ነው እንግዲህ እነዚህም ሁሉ አንዴ የጨረሰቻቸው ማለት ነው። ከዛ ያው ለፍርድ ቤት ቀረበች እናቲቱ በጣም ታልእሳለች። እኔ ሰባት ልጆችን ቀብሬያለሁ ነው የምትለው ይሷ እናት ማለት ነው። ሰባት ልጆች ቀብሬያለሁ፣ ልጅ የለኝም። አሁን እንግዲህ እቺ ምንድን ነው የሞት ፍርድ ይፈረድባታል። ግን አሁን ለቀጣይ ለአንድ ወር ነው መሰለኝ ቀጠሮ አላት ማለት ነው። አንድ ህፃን ልጅ አላት ከሱ የወለደችው። እና በጣም እኔ እንጃ የሰው ልጅ እዚህ አላግል እንደዚህ ክፋት፣ ቢያንስ እንኳን ልጆቹን ሰባት ቤተሰብ አንዴ መጨረስ ማለት በጣም ከባድ ነው። ያማል እውነት በዚህ ልክ እሷ ፈቃደኛ ሆና እንዲያገባ አድርጋት ደግሞ ተገብታ ሁለተኛ ሆና ተገብታ ተቀምጣ፣ እንኳን ይቺ ያላደረገችውን ነገር የተደረበባት ያላደረገችውን ነገር ተደራቢዋ እንደዚህ አድርጋ ሰውየውንም ልጆቹንም አሳጣች ማለት ነው። እንደዚች አይነት አረመኔ አይጣለባችሁ አይድረስ ነው ወላሂ። በጣም ከባድ ነው። አንዳንዴ ይሄ ሁለተኛ ምናምን የሚባል ነገር አሉ መሻላ ጥሩ ጥሩ ጥሩ ደግሞ አሉ፣ ግን ያማን እውነት በጣም ማለት ነው። እንደዚህ አይነት ሴራ እንደዚህ አይነት ሰውን ለማጥፋት እንደዚህ አይነት ያልሆነ ነገር ማድረግ በጣም ከባድ ነው እና በጣም ልብ ይሰብራል። እነዚህን ባንዴ ማጣት በጣም ለሚስቲቱ በጣም ከባድ ነው እውነት። ግን እንደዚህ አይነት ሴራ ቤተሰብ ባለበት እንኮ ብሎ ብሎ መስጠት በጣም ከባድ ነው። ወላሂ አሁን እሷ ምን ታህል ኑሮ ልትኖር ነው እንደዚህ አድርጋ? እሷማ ሀሳቧ እሷን ብቻ ልታበላ ነበረ ሀሳቧ ማለት ነው። ግን አልተሳካላትም። ስለምትጠራጥራትም ስለምትፈራትም አልበላምን ምን ያለቻት ማለት ነው። አንደኛ አትወዳትም፣ ሁለተኛ እንደጎባን ነገር ስለሆኑ እሷ ደግሞ የእሷን ምግብ መብላት አትፈልግም። ግን አያችሁ ልጆቿ ባሏን በልተው ሞቱ። ታዲያ ለዚች ምንድነው ዞሮ ዞሮ ያው እሷም እነሱ የቀመሱትን መጥመሱ አይቀርም። የሞት ፍርድ ነው የሚፈረድባት። ግን በጣም ከባድ ነው ወላሂ። አላህ ይጠብቀን ከእንደዚህ አይነት አውሬ ሰው ከእንደዚህ አይነት አረመኔ ጨካኝ ሰው አላህ ይጠብቀን ወላሄ። በጣም ያሳዝናል። በጣም ልብ ይሰብራለኝ። የግብፅ ሀገር ሁሉም ልባቸው ተሰብሯል ማለት ነው። ብቻ ግን አንዳንድ አረመኔዎች አሉ። ከነሱ ደግሞ አላህ ይጠብቀን ያረብ። ወላሂ በጣም ከባድ ነው እና ቤተሰቦቼ፣ ይሄን ይመስላለኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ። ኢንሻአላህ እኔም ደግሞ እመልሳለሁኝ ማለት ነው። ሁላችሁንም እወዳችኋለሁ አከብራችኋለሁኝ። ያው ስለማይመቸኝ ሁለተኛ ደግሞ እዚህ ቤት ስትዬ ብዙ ነገሮችን እንዳላደርግ እያደረገችኝ ስለሆነ ያ ብዙን ጊዜም አልሰራም። በዛ ላይ ልጁ ዚጋጌ የሚጫወት አልጫጫት አለብኝ ምናምን እና ያ ያ ነገሮች ስላሉ ብዙም አልገባም። ለማንኛውም እንደዚህ አንዳንዴ እገባለሁኝ። እና ሁላችሁም ሰብስክራይብ ላይክ ሼር አድርጉልኝ ቤተሰቦቼ፣ የምወዳችሁ የማከብራችሁ፣ ላይክ ሼር ሰብስክራይብ አድርጉኝ እላችኋለሁኝ ማለት ነው። እና ብቻ በጣም ከባድ ነው የምር በአንድ ቤት እሷ ስምንቱንም አንዴ መጨረስ ነበር የፈለገችው። ብቻ ግን አረም፣ እንዴት አይነት አረመኔ ሴት አይችም፣ አላቅም ማለት ነው። ከእንደዚህ አይነት አረመኔ አላህ ይጠብቀን፣ ያ ረብ። በሱ እጠበቃለሁ፣ በሱ እንጠበቃለን። ወላሂ በጣም አስየም፣ ያሳዝን ልብ የሚሰብር ነውና፣ እንደዚህ አይነቶችን መግደል ሳይሆን የቁም ስቃይ ማሳየት ነው። የምር የምምላችሁ፣ ወላሂ ለዓዚም፣ በሰው ላይ ሴራ፣ በልብስ በመድሃኒት በምን ከሌል ላጥፋት ትከሌል ልግደላት ትከሌል ምን ላድርጋት ትከሌም፣ አረበናታችሁ ወላሂ በጣም ከባድ ነው እውነት። ከፈጣሪ አላህ የማይወደውን ነገር አላህ የከለከለንን ነገር እኛ በሰው ላይ ሴራ ለምንድ ነው የምናደርገው? ለምንድ ነው በሰው ላይ መድኃኒት የምናደርገ? ወላ ብዙ ልጆች የሚሰቃዩ ልጆች አሉ። የምሬ ነው የምላችሁ። አላህን እንፍራ ሁላችንም። ወላ ዱንያ ለሁላችንም? ጊዜያዊ ኑሮ ነው የምንኖር። ሁላችንም ሞትን ቀማሽ ነን። ማንም እዚችን ምድር ላይ የሚቀር የለም ማለት ነው። እና ሁላችንም እወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቃችሁ። በያላችሁበት ሰላማችሁ ብዝት ይበል። ቻው ቤተሰቦቼ፣ ሰላም ሁኑልኝ። በቀጣይ ቪዲዮ እስከምንገናኝ ባይ